ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን የህልም ፍች ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ መፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። ላይክ ሼር ማድረግ የደውል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮቹ ሲረዝምባችሁ ያው ማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ ደግሞ አይታችሁ ካልተፈታ መጨረሻ የሚለቀው ቪዲዮ ላይ ነው ማስቀመጥ ያለባችሁ። አልተፈታም ብላችሁ እዛ ጋ አስቀምጡልኝ። አሁን ወደ እናንተ ፍች ወስዳቸዋለሁኝ። አላዛር ሰላም፣ መቅዲ ሰላም። በህልም ስራ እየሰራው ኮምፒውተር ላይ የተጻፈ አልታይ ይለኛል። ከዛ አንድ ማውቀው ልጅ ከኋላይ መነጽሬን ያስተካክልልኝ እና በደንብ ለማንበብ አነበብኩት ብትፈችልኝ። ያነበብከው ምንድን ነው? ያነበብከው ያ መልእክት ነው የሚሆኑ አልታያለ ወይ ወዩን ያቃተ ነገር ካለ ያው በዛ የሆነ መልእክቱ ላንተ ይሆናል ያነበብከውን ነገር ካስታወስከው ማለት ነው ሳምራዊት መቅዲ በህልም ጋደኛዬ በባሏ አርጋ እቃ ትልክልኛል በባሏ አርጋ እቃ ትልክልኛልችና ወደ ቤት እቃዎቹ አልገቡም እቃዎቹ ውስጥ ግን ቀይ ሽንኩርት ብቻ ነው የሚታይ ምንድን ነው መቅዲ ቀይ ሽንኩርት እንባ ነው እንባ ነው የሚያመላክተው ቀይ ሽንኩርት እንትን አይደለም ያው እቃ ሰውን ያመላክታል ግን ይሄ ሽንኩርት ግን ከሆነ ግን እምባ ነው ሽንኩርት እንባ ነው የሚያመላክተው ኢፍ ሰላም መቅዲ፣ በህልሜ ያለፈው ህይወቴ ውስጥ ራሴን አገኘሁት። ይጨቀኛል መቀሳቀስም ምንም ማድረግ አልችልም። ምን እዚህ መለሰኝ እላለሁኝ። ሶፋ ላይ ተቀምጬ ደብተሬን አየዋለሁ ግን አላነበበውም። መውጫ መግቢያው ይጠፋብኛል። አብሬያት የምኖራ ሴት በአሽሙር ትናገረኛለች። ምላሽ አልሰጣትም። ዝም ብዬ እየተመለከትኳት የምወጣበት መንገድ በዓይኔ እፈልጋለው። እሺ የድሩ ህይወትሽ ያው ጥሩ ያልሆነ ጊዜያት ምናምን ከሆነ ያው ስጋት እንዳለሽ ወደዛ መልሰሽ ወደዛኛው ህይወት እንዳትመለሺ የሆነ የሚያስጨንቅሽ ነገር እንዳለ ነው የሚያመላክትሽ። ያው ጸሎት አድርጊ። ሶፋ ላይ መቀመጥሽ ጸጋ ነው፣ ሶፋ ጸጋ ነው። ደብተሬ አለው ግን አላነበውም ያው በሚነበብ ነገር ምናምን ቢሆን መልክትን ነው የሚያመላክተው። ግን ያው ምንም እንትን አላልሽም። መውጫ መግቢያ ይጠፋኛል። መውጫ መግቢያ መጥፋት ጥሩ አይደለም። ይህ አቅጣጫ ማጣትን እንዴት ህይወትሽን መምራት እንዳለብሽ ሲጠፋሽ ነው ያን የሚያመላክተውና ና ያው መጸለይ ያስፈልጋል። በአሽሙር ትናገረኝ ምላሽ አልስጠዋትም ብዬ ተመላለስ በጣበት መንገድ በአይን ይፈልጋለው ያው የራስሽን የህይወት መንገድ ለማግኘት ጥረት እያደረግሽ እንደሆነ እና ያው መጥፋት ያው ጥሩ ስላልሆነ በጸሎት ነገሮች እንዲስተካከሉ ማድረግ ትችያለሽ። ጸሎት አድርጊ በደንብ። ሩታ ጋሻው፣ ሰላም መቅዲ፣ ለቤትሽ አዲስ ነኝ ግን ሁለቴ ጽፌልሽ ሁለቴ ማልፈታሽልኝ። እዚጋ አሁን ብልኪው አሪፍ ነበር ያው እግረ መንገድ እንዲፈታ ማለት ነው። ያው የተለያየ ቦታ ኮስት አስቀምጡት ነው። እኔም ያው ተመልሼ ቼክ ማድረገው የሆኑ ቀናት ነው እንጂ ወደፊት ነው የሚለው መጨረሻ የምለቀው ቪዲዮ ላይ አስቀምጡ ነው የሚላችሁ ለጊዜ ነው። እንደዛ አድርጎ የኪዳን ምረት ልጅ አመሰግናለሁ። መቅዲ፣ ሌላ ድልንገረሽ ፓስፖርቴ ከብዙ ሰዎች ፓስፖርት ጋር ተቀምጧል። የኔ ግን ከላይ ነበረ ሁሉም ጥቋ ቁር ልጆች አንስተው ሊቀዱት ሲታገሉ ሁለት ነው ሺ ሁለት ቋቁር ልጆች አንስተው ሊቀዱ ሲታገሉ ተናድጄ ምንጭቅ አረጋቸዋለሁ። ልክ ፓስፖርቱን በእጄ ሲይዘው ይቀየርና የጸሎት መጽሐፍ ውዳሴ ማርያም ያለበት ይሆናል። ልባዱ ላይ ልባሱ ላይ ማለት ሸሽ የቤቴ የመቤቴ ከነልጇ የእንጨት መስቀል በቅዳሴ ሰዓት የሚይዙት አለበት። መስቀሉ ላይ ደግሞ የሀገራችን ባንዲራ ሆኖ ኮከብ ግን የለበትም። ከዛ ደረቴ ላይ ልጥፍ አድርጌ አቅፈዋለው። ላስቸግርሽ። ወዴ ችግር የለውም። እሺ ፓስፖርት ያው ማንነት ከማንነት ጋር የተያዘ ነው ፓስፖርት ያው እሱን ደግሞ ጥቋቁር ሁለት ልጆች ልወስዱ ጥቁር ሰው አጠቃላይ ሴጣን ነው የሚያመላክተው በህልም ማለት ነው። ያው እንኳንም መነጨቅሻቸው መንጭቀሽ ስትወስድ ናያሹ ስትወስዱ ደግሞ የጸሎት መጽሐፍ ነው የሆነው። ስለዚህ በጸሎት መጽናት ይኖርብሻ ብሻ በጸሎትሽ ያው ከመጥፎ ነገር እንደምትጠበቅ የሚያመላክትሽ ነው። ራስሽን ከማጣት ወይም ደግሞ ራስሽን የሆነ ሊያሳጣሽ የመጣ ነገር ነበረ፣ ግን ከዛ ነገር በጸሎት እንደምታሸንፍ የሚያመላክትሽ ነው። በጣም ቆንጆ ነው። ያው ምስለ ስዕሉም መጽሐፍ ቅዱሱም መስቀሉም እንዳለ ባንዲራው፣ ሁሉም ነገር ጥሩ ነገር ነው የሚያመላክቱሽ። በጣም ቆንጆ ነው። የሺማር ሰላም መቅዲ በህልመኔና አባቴ እህቴ ሆነን ሰው ልንጠይቅ ሙዚዘን ልንሄድ ብለን ይመስለኛል የምንጠይቃ ሴትዮ ጎረቤታችን ናት። አሁን ተራርቀናል፣ ግን እንቀራረብ ነበረ በእውነታው አሁን ድጋሚ ተኝቼ ደግሞ አሁንም እሷ ጋ ከእህቴ ጋ ሙዝ ይዘን እየሄድን በባጃጅ ትራፊክ አስቆመን እና አውርዳቸው፣ እና ሂድ አንተ አለው። ከዛ ትቶን የሄደ አረ፣ እባክህ መሽቶብናል ውሰደን ብለን ብንለምነውም አይቻልም አለን። ትራፊኩ አንድ ሰው እንዳትጭን ብሏል ብሎ ትቶን ሄደ ለምን ይሁን ሁለት ጊዜ እየዋት አበዛ ይቅርታ ስለምትፈችልኝ ደግሞ አመሰግናለሁ እሺ አንደኛ ሙዝ ገቢ ነው የሚያመላክተው ያልተበላሸ ሙዝ ከሆነ ገቢ ያመላክታል በጣም ቆንጆ ነው በጣም ቆንጆ ነው ባጃጅ መሄድ ህይወትሽን ባላንስ አድርገሽ መምራት እንደሚኖርብሽ የሚያመላክትሽ ነው ሁለታቸው ማለት ነው ስትሄዱ ያየሹ ያው ጸሎት ማድረግ ያስፈልጋል ያው መሽቶብናል መሽቶብናል፣ ወሰደን ብለን ብለን ብንለምነው፣ አይቻልም ያው መምሸት ተስጥሮ ያለው ጊዜያትን ስለሆነ የሚያመላክተው ጸሎት በደንብ ማረኪ ይኖርብሻል ማለት ነው። ሌላው ግን ያው ሙዝ እንደዛ ገቢ ነው የሚያመላክተው ያልተበላሸ ሙዝ ምናም ገቢ ነው፣ ጥሩ ነው። ሀና፣ ሰላም መቅዲ፣ ተባረኪ። አሚን እህም ስልክ ጠፍቶብኝ ስፈልግ ስልኬ ነው። እሺ፣ ስልኬ ጠፍቶብኝ ስፈልግ ስፈልግ እህቴ ፈልጊ አላለው። ከዛም የተፈታሁት የልጄ አባት ድንጋይ ላይ ቁጭ ብሎ በግርምት በመፈለግ ትንሽ በፍቅር ዓይን አፍ ይዞ በግርምት ያየኛል። እኔ እመላለሳለው ግን አካሄዴ ቁፍጥን ብሎ ስልኬን የምፈልግ ይመስለኛል። እስኪ ደውሉበት፣ ላለው ላለው አንድ መደርደሪያ ውስጥ ክፍት ሳደርግ አገኘሁት። ምን ይሁን፣ ያው ስልክ ሲጠፋ ጥሩ አይደለም። ስልክ ጸሎትን ስለሆነ የሚያመላክተው ማለት ነው። በደንብ መጸለይ ይኖርብሻል። ያው ማግኘትሽ ጥሩ ነው። የልጅ አባት ድንጋይ ላይ ቁጭ ብሎ፣ ድንጋይ ላይ ጭካኔን ነው የሚያመላክተው። ድንጋይ ላይ መቀመጥ ትንሽ ጭካኔን ስለሆነ የሚያመላክተው ስለሆነ የሚያመላክተው ያው ያው ስልክ ሽማግኘት በጣም ጥሩ ነው። ስልክ ጸሎትን ስለሆነ የሚያመላክተው ማለት ነው። አላዛር ሰላም፣ ነግዲህ እንዴት ዋልሽ? እግዚአብሔር ይመስገን ነው። ሶፋ ተኝቼ ቴሌቪዥን እያየሁ አንድ ልጅ መጥቶ ነጠላ ያለብሰኝና ዞሬ ተኛለው። ሌላ ደግሞ ዛሬ በህልሜ እንጀራ ይወድቅብኝና እናቴ እንጀራውን ጣልከው አንሳውት ለኝና አን ስጄ ከመሬት ጠረጴዛ ላይ አደርገዋለው። አክስቴ ቤትም ሄድና ስዕል ስዬ የቆሸሸ ወረቀቶችን ሰብስቤ በላስቲክ አደርግና እዚያ ልጣለው እላታለው። ልጁ ለዛ ጣለው ልጁ እዛ ጣለው ትለኝና ጨለማ ያለ ቦታ ቆሻሻ እጥለዋለው። ስለ ረዘመ ይቅርታል ምትፈችልኝ እሺ። እንዲያው ሶፋ ጸጋ ነው፣ ቆንጆ ነው። ነጠላም ጸጋ ነው፣ በጣም ቆንጆ ነው። ሌላው እንጀራ ግን ሲወድቅ ጥሩ አይደለም። እንጀራ ያው ስራን በረከትን ስለሆነ የሚያመላክተው ማለት ነው። ያው ጠረጴዛ ላይ አንስተ ጠረጴዛ ላይ ማድረግ ጥሩ ነው። ጠረጴዛ ላይ አሁን ምግብ ምናምን ካለ ሀብትን ስለሆነ የሚያመላክተው ማለት ነው። የሆነ እንትን ያለ ነገር የተበላሸ ስራ ካለ ወደ መስመር እንደሚገባው የሚያመላክት ነው። ቆንጆ ነው። ሌላው ቆሻሻን መጣል ጥሩ ነው። ቆሻሻ ኃጢአትን ስለሆነ የሚያመላክተው ማለት ነው። ዩዲት መቅዲ፣ ባክሽ ፍችልኝ። ትምህርት ቤት የማቀው ልጅ የቃል ኪዳን ቀለበት ሲያደርግልኝ አየው። ቀለበቱ ከፕላስቲክ የተሰራ ነው እና ትንሽ ሰፋ ይለኛል ማለት ጥብቅ አድርጎ አለያዘኝም። እሺ፣ ያው ቀለበት ቃል ኪዳን ቀለበት ልጅን ነው የሚያመላክተው። ያው ጌጥ ልጅን ምናምን ነው የሚያመላክተው። ሚረን ሰላም ነሽ? ምስገን በህልም በሌላ አልጋ እሷ በሌላ አልጋ ይሄ ተፈቷል። እንደ ተመቻችሁ ተስፋ አረጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷ ምርጫ እንዳረሱ፣ አዳዲስ ይወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። መልካም ጊዜ